ለአንድ ሺ አራት መቶ ዓመታት የተከበሩበት ቦታ በትክክል ባለመታወቁ በታሪክ ሊካውንት ከፍተኛ ጥናት ሲደረግና አለመግባባቱ ሳይበርድ እዚህ ደርሰናል። የቀብሩ ባለቤት የተከበሩት ሰሐቢ ሰይዱና አሊይ ብኑ አቢ ጣሊብ ናቸው። ታዲያ ሕይወታቸውም፣ ሞታቸውም፣ ቀብራቸውም ብዙ ምስጢር የሞላበት ነው። አሟሟታቸው፣ አከባበራቸው፣ የተቀበሩበት ቦታ የወዳጆቻቸው ሁኔታና ሌሎችም በርካታ ጉዳዮች እስካሁን ሚስጥርነታቸው ያልተፈቱ ፈታኝ ታሪኮች ናቸው። በሊቃውንትም የተለያየ አስተያየት ተሰጥቶባቸዋል። በተለይ አሁን ላይ ኢራቅ፣ ነጅፍ የሚባል ከተማ ውስጥ የእሳቸው ነው የተባለ ቀብር ድንቅ ኪነጥበባዊ ሕንፃ ተሰርቶ በየአመቱ በርካታ ጎብኚዎችን ይቀበላል። እኔም በዚህ ፕሮግራም ይህን በሚስጥር የተሞላ ታሪክ ኢማም ዓሊ በማን ተገደሉ በምን መልኩ ተቀበሩ? የኢማሙን ቀብር መሰወሩ ስለምን ያስፈለገ? ሺዓዎች ወርቃማው መቅደስ የሚሉት ቦታስ እውን ቀብራቸው ነው ወይ እና ትክክለኛው የኢማሙ ቀብርስ የት ነው ያለው? ስለሚሉት ጉዳዮች በዝርዝር ነግራችኋለሁ። ውድ የቻናሌ ተከታታዮች፣ በየጊዜው መሰል ልዩ ልዩ መሰናዶች እንዲደርሷችሁ ቻናሌን ሰብስክራይብ እንድታደርጉና ሼር በማድረግ ለወዳጆቻችሁ እንድታደርሱ በትህትና ጠይቃለሁ። እናም በተለያዩ ጊዜያት የምለካቸው ዘርፈ ብዙ ፋይዳ ያዘሉ መሰናዶዎች እንድትከታተሉ ከወዲሁ እየጋበዝኩ ወደ ፕሮግራም ያልፋለሁ። የዚህ ታሪካዊና ሚስጥራዊ ክብረ ባለቤት ሰይዱና ዓሊ እብኑ አቢ ጣሊብ እብኑ ዓብድልሙጠሊብ ናቸው። የነብዩ አጎት የሆኑት የአቡ ጣሊብ ልጅ ነብዩ ውድ ልጃቸውን ፋጢማን ድረውላቸው ሁለቱን የጀነት አለቆች የተባሉ የነብዩን የልጅ ልጆች ማለትም ሐሰንና ሁሴንን መውለድ ችለዋል። የተወለዱት ካዕባ ውስጥ መሆኑና ከልጆች ቀድመው የሰለሙ መሆናቸው ልዩ ያደርጋቸዋል። ከነብዩ ጋር ብዙ ጊዜያቸውን ያሳለፉ ብሎም ብዙ ሞገስ የተላበሱ ሰውም ናቸው። አሊይ በጀነት ከተበሰሩት አስር ሰሃቦች አንዱ ሲሆኑ፣ በኸሊፋዎች ታሪክም አራተኛው ሆነው ለአራት ዓመታት ሙስሊሞችን አስተዳድረዋል። ነቢዩ ሂጅራ ባደረጉ ሌሊት ሙሽሪኮች ነብዩ ጋር ያስቀመጧቸውን አማናዎች ይመልሱ ዘንድ ፍራሻቸው ላይ ተኝተው ሙሽሪኮችን እንዲያዘናጉም በሚል መካ እንዲቆዩ ያደረጉት አልይን ነበር። በጀግንነታቸው አቻ የሌላቸው አሊ ከነቢይ ጋር ሁሉንም ዘመቻዎች ዘምተው ጀግንነታቸውን አስመስክረዋል። በእውቀታቸውና በአረዳዳቸው ብስለት በሰሃበቶች መካከል እንደ ኮከብ ያበሩ የነበሩት አሊ ዳኛ ሆኖ ያገለግሉ ዘንድ በነቢዩ ወደ የመን ተልከውም ያውቃሉ። አሊ የህይወት ታሪካቸው ለብቻ ሞገስና፣ በኢስላም ያላቸው ክብር ደግሞ ለብቻ። በርካታ መጻሕፍቶች ተጽፈውላቸዋል እንጂ ስለሳቸው ታላቅነት እንዲህ በቀላሉ ተወርቶ የሚጨረስ አይደለም። ነቢዩ ስለሳቸው የተናገሯቸው በርካታ ሙገሳዎችና ትንቢቶች እንኳን መጽሐፍ መሆን ይችላሉ እስከ መባል ደርሰዋል። ታዲያ እኒህ ታላቅ ሷሃቢ በ35ኛው ዓመተ ሂጅራ የኸሊፋነቱን መንበር ሲረከቡ ጠላቶቻቸው በየቦታው በዙ። በዋናነትም የሶሪያ ሀገረ ገዢ የነበሩት ሷሃቢዩ ሙአዊያ ኢብኑ አቢ ሱፊያንና የግብፅ አስተዳዳሪ የነበሩት ሷሃቢዩ አምር ኢብኑ አልዓስ በርሳቸው ላይ አመፁ። በዚህ የተነሳም ከባባድ ጦርነቶች ተደርገው ብዙ ሰዎች አለቁ። በኋላ ደግሞ ጦርነቶቹ ላይ በተከሰቱ ክስተቶች ምክንያት በርካታ የሰራዊቶቹ አባላት ከሊፋውን ኢማም ዓልይን እና ሁለቱን ሀገረ ገዢዎች መዓውያን እና አምርን የሚያስከፍሩ ኸዋሪጅ የሚባሉ ታጣቂ ቡድኖች ተፈጠሩ። ኢማም ዓልይም የሀገረ ገዢዎቹን ውጊያ ገታ አድርገው ፊታቸውን ወደ ኸዋሪጆች አዞሩ። እናም ከኸዋሪጆች ላይ ነህረዋን በተባለ ቦታ ከባድ ጦርነት አደረጉ። ጦርነቱ ሊጀምር ሲልም ኢማም አሊ ከኛ ሠራዊት አስር ሰው አይሞትም፣ ከነሱ ሠራዊትም አስር ሰው አይተርፍም ሲሉ ትንቢት ቤት ተናገሩ። እናም ጦርነቱ ተጋግዶ ከፍተኛ ውጊያ ተደረገ። ጦርነቱ ሲያበቃም ከኢማሙ ዓሊ ሰራዊት ዘጠኝ ሰዎች ብቻ ሞተው ተገኙ። ኸዋሪጆቹ ደግሞ ሁሉም አልቀው ዘጠኝ ሰዎች ብቻ ተርፈው ፈርጥጠው አመለጡ። እናም የኢማሙ ትንቢት በዚህ ሁኔታ ተፈጸመ። በኋላ ከተረፉት ኸዋሪጆች መካከል አብዱራህማን ቢን ሙልጅም፣ በርክ ኢብኑ አብድላህና አምር ብኑ በክር የተባሉ ሦስት ኸዋሪጆች መካ ላይ ተገናኝተው እኛም ሞተንም ቢሆን ሶስቱን መሪዎች መግደል አለብን ሲሉ ተስማምተው ሰው ተከፋፈሉ። እናም ሁሉም ወደ ታርጌታቸው እንዲሄዱና ከን ተክሰው ሁሉም በዚያ ቀን በሱብሒ ወቅት ታርጌታቸውን እንዲገሉ ተስማምተው ተበታተኑ። የተበታተኑት ነፍሰ ገዳዮች ጉዞ ጀመሩ። ዐብድራህማን ቢን ሙልጂም ወደ ኢማም ዓሊ መኖሪያ ወደሆነችው የኢራኳ ኩፋ ሄደ። በርክ ብን ዐብዲላህም ሙዓውያን ለመግደል ወደ መኖሪያ ከተማው የሶርያዋ ደማስኳ ከና። አምር እብኑ በክርም አምር እብኑ ልዓስን ለመግደል ወደ መኖሪያቸው የግብጿ እስክንድሪያ ከና። ያ የተባባሉበት ከንደርሶም ሦስቱም በየቦታቸው ታርጌታቸው ወደ ሱብሒ ሶላት ሲወጣ ለመግደል አድፍጠው ይጠብቁ ያዙ። እናም አለይ በኩፋ ታላቁ መስጊድ የሱብህን ሰላት ሊሰግዱ ሲወቱ ወይንም ሰግደው ሲመለሱ በተመረዘ ጎራዴ ግንባራቸውን መታቸው። እናም ጺማቸው በደማቸው ተለወሰ። የሚገርመው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አለይ ሆይ፣ ይሄ ጭንቅላትህ በጎራዴ ተገምሶ ደምህ ፂምህን አረስርሶት ነው የምትሞተው በማለት ከአመታት በፊት አሟሟታቸውን ነግረዋቸው ነበር። ታዲያ ኢብኑ ሙልጂም ወዲያውኑ ተያዘ። በአንጻሩ አምር ብኑ ልዓስ ያን ቀን ተጫጭኗቸው ወደ መስጊድ ሳይወጡ በመቅረታቸው ሳይገደሉ ቀሩ። ሞዓውያ ደግሞ ሰውነታቸው ወፍራም ስለነበርና የተወጉት ጭናቸው ላይ ስለነበር ጎራዴው አጥንታቸውን ሳያገኘው ቀረ። እናም በቀላል ቁስል ከሞት ተረፉ። ኢማም ዓልይ ግን ከሁለት ወይንም ከሦስት ቀናት በኋላ መርዙ በሰውነታቸው ተሰራጭቶ ሕይወታቸው አለፈች። ከእርሳቸው በኋላ ኸሊፋ የሆኑት ሐሰን ብኑ ዓልይም ዓብዱራህማን ቢን ሙልጅምን በሞት ቀጡት። የኢማም ዓሊ ቀብር ሚስጢርና ውዝግብም ከዚህ ቀን ይጀምራል። ያን ቀን ማታ ትልቅ ሚስጢር ተከበረ። ያን ቀን እጅግ በደቀደቀ ሌሊት አንድ የኢማሙን አስክሬን የያዘ ነው የተባለ ሳጥን በግመል ላይ ተጭኖ በላዩ ላይ ውዱ የካፉር ሽቶ ተነስንሶበት አካባቢውን እያወደ በኢማሙ የቅርብ ወዳጆች ታጅቦ መዲና ሚስታቸው እሜቴ ፋጥማ ጋር ሊቀበሩ ነው በሚል ወጣ። የሆነ ያህል መንገድ ከሄዱ በኋላም ግመሉ በሌሊት ጠፋባቸው ተብሏል። በዚያው ሌሊት ወደ መዲና የወጣው ቀባሪ ከወጣና ወደ ቤቱ ከተመለሰ በኋላ ሌሊቱም ሊነጋጋ ጥቂት ሲቀረው ሌላ ጀማዓ በበቅሎ ላይ የተሸፈነ አስክሬን ይዞ ወጣም። ያ ሲሆን ኢማሙን ለመሸኘት የወጣው ሕዝብ የመጀመሪያውን ወደ መዲና ያቀና አስክሬን ሸኝቶ ወደ ቤቱ በመግባቱ በከተማዋ ኩፋ ጎዳናዎች ላይ ሰው አልነበረም። እናም የአስክሬኑ አጃቢዎች ተከፋፍለው በተለያዩ ቦታዎች ቀብር ኮፈሩና በአንዱ ቀብር ቀብረዋቸው ሌሎቹን ቀብሮች ደፍነው ተመለሱ እነዚያ አስክሬኑን ይዘው የወጡት ሰዎች የኢማሙ የቅርብ ሰዎች ነበሩ። በመሆኑም ኢማሙ በትክክል የተቀበሩበት ቦታ የሚያውቁት እነዚህ ሰዎች ብቻ ናቸው ማለት ነው። ወደ መዲና የወጣው ሳትንም ባዶና ህዝቡን ለማሳሳት የተደረገ ነበር። ምናልባትም ይህ የኢማሙን ዛዜ ነበር። እናም ያን ከለሊት እዚያው ቤተ መንግሥታቸው ውስጥ በሚገኘው ስፍራ አሉ ጃዕድ በሚባል መንደር አብዱላህ ብን የዚድ ከጠርግብ ውስጥ በከተማዋ ታላቅ መስጊድ አቅራቢያ ከኩፋ ከተማ ወጣ ብሎ ነጅፈል አሽረፍ የሚባል ቦታና ሌሎች ቦታዎች ላይ ቀብሮች ተቆፍረው ነበር። ኢማሙ ግን የቱኛው ውስጥ እንደተቀበሩ በግልጽ አልታወቀም። ኢማሙ የተቀበሩበት የቱኛው እንደሆነ ሳይታወቅ ቀረ። የቀበሩበትን ቦታ የሚያውቁትም ልጆቻቸውና አብረው የነበሩ ሰዎች ኢማሙ ቀብራቸው ምስጢር ሆኖ እንዲቀር አደራ ብለዋል በሚል እስከ እልፈታቸው የኢማሙን ቀብር የት እንደሆነ አልተናገሩም። እንግዲህ የቀብራቸው ምስጢራዊነት እንዲህ በተቀነባበረ መንገድ ተከወነ። ከፊል ሊቃውንት ይህ የተደረገው በኢማሙ በራሳቸው ኑዛዜ መሰረት ነው። ኢማሙ ዓሊይ ሞታቸው ቁርጥ እንደሆነ እንደዚሁም እንደማይተርፉ ሲገባቸው ተተኪያቸው የሆኑትን ልጃቸውን ሐሰንን ከርተው የትና እንዴት መከበር እንዳለባቸው አርከው ነግረዋቸው ነው ያንን ያደረጉት ይላሉ። ከፊሎቹ ደግሞ ኢማሙን ኑዛዜያቸው ሆነው ሳይሆን ልጃቸው ሐሰን ናቸው በራሳቸው ውሳኔ እንደዛ እንዲሆን ያደረጉት ሲሉ ያስቀምጣሉ። በሌላ በኩል ያሉ ዑለማዎች ደግሞ ያንቀን ሌሊት አስክሬናቸውን ሊቀብሩ ይዘው ሲወጡ በቅሎዋ ፈርጥታ ተፍታለች። ይህ ደግሞ አላህ ለጥበቡ ያደረገው ነው ሲሉ ያሰፍራሉ። ብዙሃኑ ሊቃውንት ግን አሁን ያንቀን አልይ ተቀብረዋል፣ በኑዛዜያቸው መሰረትም ቀብራቸው ሚስጥር እንዲሆን ተደርጓል በማለት ቦታውን ሳይገልጹ በዚሁ ተብቃቅተው ይቆማሉ። ታዲያ ይህ የኢማሙ ኑዛዜ ሆኖ ይሁን የልጃቸው ሐሰን ፍላጎት፣ ለምን ቀብሩን መደበቅ አስፈልገ የሚለውና እውነት በቅሎ አስክሬናቸውን ይዛ ጠፍታስ ከሆነ አላህ ይህን ያደረገበት ጥበቡ ምንድን ነው? የሚለው መልስ የሚያስፈልገው ጥያቄ ነው። ሊቃውንት የኢማሙ ቀብር ድብቅ እንዲሆን የተፈለገበት ምክንያት በብዙ መንገድ ይጠቅሳሉ። ከእነዚህ አመራምቶች መካከል አንደኛው ዑለማዎች እንደሚሉት የኢማሙን ጠላቶች ፍራቻ ነው የሚል ነው። በዚህም ሊቃውንቱ ኢማሙ በነህራዋን ጦርነት የፈጇቸውን ኸዋሪጆች ያነሳሉ። በዚያ ጦርነት የተረፉት ኸዋሪጆች ዘጠኝ ነበሩ። ቢሆንም ጦርነቱ ላይ ያልነበሩና ያን ቀን ያለቁት ኸዋሪጆች ቤተሰቦቻቸው በርካታ ነበሩ። አልይንም እንደ ደመኛ አድርገው አይተዋቸዋል። ጥላቻቸውን በጣም የበዛ ነበር። እናም ቀብሩን ቢያውቁት አስክሬናቸውን አውጥተው ፀያፍ ነገር ይፈጽሙባቸዋል የሚል ፍራቻ ቀብራቸው መደበቅ እንዳለበት አልይንም ሆነ ልጆቻቸውን አሳምነዋል ሲሉ ይደመድማሉ። ለዚህ ማገዣም ሐዋሪጆች ካፊሮች ናቸው ብለው ከኢማም ዓሊ ጋር የፈረጇቸውን ሁለቱን አገረ ገዢዎች አእምርና ሙዓውያን ጠቅሰው ሁለቱም ውጪ ቢከበሩ ሐዋሪጆች አይሰሩ ሥራ ይሰሩናል ብለው ስላሰቡ በያሉበት ቤተ መንግሥታቸው ቅጥር ግቢ ውስጥ መከበራቸውን ይጠቅሳሉ። በሌላ በኩል ያሉ ዑለማዎች ደግሞ ቀብሩን መደበቅ ያስፈለገው ዓሊይን ከልክ በላይ የሚወዱ ሰዎች እንዳያመልኳቸው በሚል ነው ሲሉ ያትታሉ። በነገራችን ላይ አለይ በህይወት በነበሩበት ወቅት አለይን ያመልኩ የነበሩና ራሳቸው አለይ በሞት የቀጧቸው ቀላል የማይባል ቁጥር ያላቸው ሰዎች ነበሩ። አለይ በወዳጅም በጠላትም የተፈተኑ ሰው ናቸው። ስብዕናቸውና በጥቅሉ ማንነታቸው በእጅጉ ውብ ከመሆኑ የተነሳ ለነቢዩም ካላቸው ስጋዊ ቅርበት አንጻር ወዳጆቻቸው ድንበር ተሻግረውባቸዋል። እናም ይህን የሚሉት ሊቃውንት ምናልባት ቀብራቸው ቢታወቅ ኖሮ ወዳጆቻቸው አስክሬናቸውን ለበረካ ብለው ቆራርተው ይከፋፈሉት ነበር ይላሉ። መቼን እኔ ጌታ አይደለሁም እያሉ አይ አንተ ጌታ ነህ ለማለት የደፈሩ ሰዎች ይህን አያደርጉም ማለት ዘበት ነው ሲሉም ይደመድማሉ። በጥቅሉ ሌሎችም መላምቶች አሉ። ከጢቡልባግዳዲይና ኢብኑ ኺሊካንን የመሰሉ የታሪክ ምሁራን ኢማሙ እንደ አምርና እንደ ሙዓውያ ሁሉ የተቀበሩት ቤተ መንግሥታቸው ውስጥ ነው። ነገር ግን ልዩ ቦታው እንዳይታወቅ ምንም ዓይነት ምልክት አልተደረገበትምና ይሄ ነው ሊባል አይችልም። ሆኖም ቤተ መንግሥታቸው ውስጥ አንዱ ቅግ ላይ ተቀብረዋል ይላሉ። አቡ ኑዐይምና በዘዊን የመሰሉት ደግሞ አሁን ኩፋ ቤተ መንግሥት ተቀብረው ነበር። ሆኖም በኋላ ልጃቸው ሐሰን አስክሬናቸውን አውጥተው ወደ መዲና ወስደውታል ይላሉ። እነዚህ ሁለት ሐሳቦች በታሪክ ሊካውንት ጠንካራ ጠንካራ መረጃዎች ያሏቸው ሲሆን የታሪክ ምሁሩ ኢብኑ አቢ ያዕላ ጠበቃቱል ሐናቢላ ላይ ደምድመው ያሰፈሩትና ሁሉንም የሚያስማማው ጉዳይ ግን በጥቅሉ አሁንም የዓልይ ቀብር የት እንደሆነ አይታወቅም የሚለው አመለካከት ነው። ሺዓዎች ግን ለብቻቸው የተለየ ሐሳብ አላቸው። ሐሳብ ብቻ ሳይሆን የአልየ ልጅ ልጅ የሆኑት ኢማም ጃዕፈር አሳዲቅ ተናግረዋል በማለት የተረጋገጠ ነው በሚል ኢራቅ ውስጥ ግዙፍ ቤተ መቃብር ሰርተው በየጊዜው በሺዎች የሚቆጠሩ ሰዎች ይዘይሩታል። ቦታው ኢራቅ ነጅፍ አልአሽራፍ የተባለ ከተማ ውስጥ ይገኛል። ረውደቱል ሀይደርያ የአልይ ደሪሕ የሀይደርያ መቅደስ ወርቃማው ጉልላት እየተባለ ይጠራል መስጊድና የመቃብር ስፍራ ነው። ይህ ቦታ በሺዓዎች ዘንድ የኢማም ዓሊ ቀብር እንደሆነ ይታመናል። የሺዓ ምሁራን የኢማም ዓሊ የልጅ ልጅ የሆኑት ጃዕፈር ሳዲቅ የአባስያውን ኸሊፋ ጃዕፈር አልመንሱርን ለመዘየር ወደ ኢራኳ ከተማ ሂራ ባቀኑ ጊዜ ቦታውን ዘይረው አብረዋቸው ላሉት ይህ የኢማም ዓሊ ቀብር ነው ብለው ተናግረዋል ይላሉ። ቦታውን ያወቅነውም በእርሳቸው ትኮማ ነው። የዚህ ቦታ ታሪክ የሚጀምረውም ከዚያን ጊዜ ጀምሮ ነው ይላል። ከዚያም አባሲዩ ሀሩነ ረሺድ በ170 ዓመተ ህጅራ ቀብሩ ላይ ቀይ ጉልላትና አራት መግቢያ ያለው በሬህ አሰራለት ሲሉ ያስቀምጣሉ። ከዚያም በኋላ በሬሁ በየጊዜው ሲታደስ ኖሯል። በ753ኛው ዓመተ ሂጅራም በቃጠሎ ምክንያት ፈርሶ የነበረ ሲሆን በ760 ዓመተ ሂጅራ ኤልኻኒዮች ዳግማን ነጹትና ንጉሥ አባስም ቅጥሩን አጥሮ ጉልላቱን ነጭ አስቀብቶ አስጠበቀው። ቀጥሎም ንጉሥ ሶፊ ያሶፍዋ ማስፋፊያና እድሳት አደረገለት። እስከ 1279 ዓመተ ሂጅራ ድረስም በዚያው ሁኔታ ቆየ። በዚያው ዓመትም ናዲር ሻህ አፍሻሪ ጉልላቱንና ሁለቱ ሚናራዎች በወርቅ እንዲለበጡ አደረገ ሲሉ የሺዓ የታሪክ ምሁራን ያስቀምጣሉ። አሁን ላይ ያለው ይህ መስጊድና የመቃብር ስፍራ እያንዳንዳቸው 35 ሜትር ከፍታ ያላቸው ሁለት ፎቆች ያሉት ሲሆን አራት ማዕዘን ባለው ትልቅ ግቢ ውስጥ ይገኛል። የቀጠር ግቢው ርዝመት 82 ሜትር ሲሆን ስፋቱም 77 ሜትር ይሆናል። በዚህ ግቢ 14 መለስተኛ ጉልላቶች አሉ። እያንዳንዳቸው ከሥራቸው የታወቁ ሰዎችን ከብር ይዘዋል። የግቢው መሬት እብነ በረድ ተነጥፎበታል። አምስት በሮችም አሉት። ግድግዳዎቹም በቀለማት ባሸበረቁ ጡቦች ተሸፍኖ በላይኛው ግንብ ተርዝ ላይ የቁርአን አንቀጾች በውብ ሁኔታ ተከትበውበታል። በግቢው ምሥራቃዊ ክፍል ላይ 45 ሜትር ርዝመት ያለው በወርቅ የተለበተ ጉልላትና እንዲሁም በወርቅ የተለበጡ ሁለት ሚናራዎች አሉ። ይህ ጉልላት ከስሩ የኢማሙ የተባለው ቀብር ያለበት ሲሆን በጉልላቱ ስር ያለው ደሪህ አራት በሮች አሉት። አንደኛው ታላቁ በር፣ ሁለተኛው ደግሞ የሙራድ ወይንም የፍላጎት በር ሲባሉ የተቀሩት ሁለቶቹ የእዝነት በር ወይንም ባቡር ራህማ በሚል ይታወቃሉ። ሙሉ ዶሪሁ በጂኦሜትሪክ መስታወትና የከበሩ ድንጋዮች የተንቆጠቆጠ ነው። በዶሪሁ ውስጥ ያለው ክፍል አምስት በር ያለው ግድግዳዎቹ በሞዛይክ የጣሊያን እብነበረድና መስታወት ቁርጥራጦች እንዲሁም በከበሩ ማዕድናት የተሸፈነ፣ ወለሉም በሰማያዊ እብነበረድ እየተዋበ ነው። ከአምስቱ በሮች አራቱ በንጹሕ ብር፣ አምስተኛው ደግሞ በነሐስ የተሰሩ ናቸው። በመጨረሻም ቀብሩ ይገኛል። ቀብሩ በአራት ማዕዘን የተከበበ ሲሆን በንጹሕ ብር የተሰራ ፍርግርግ ይሸፍኖታል። የፍርግርጉ የላይኛው ክፍል ደግሞ የቁርአን አንቀጾችና የኢብኑ አቢል ሐዲድ ግጥሞች ተቀርጸውበታል። ግቢው አሁን ላይ ሌላ ማስፋፊያ ተደርጎለትና የፋቲማ ቅጥር ተብሎ አዲስ ጭማሪ ተደርጎበት ትምህርት ቤቶችና መስገጃ ቦታዎች መኝታዎችና ለጎብኚዎች አገልግሎት የሚሰጡ በርካታ ክፍሎች ተጨምረውበት በአጠቃላይ 140,000 ሜትር ስኩዌር ላይ የተንጣለለ ግቢ ሆኗል። ይህ ቦታ በሺዓዎች ዘንድ ከመካ፣ ከመዲናና ከቁርሲ ቀጥሎ አራተኛው ቅዱስ ስፍራ ተደርጎ ይወሰዳል። እናም በየዓመቱ ከ8 ሚሊዮን ሰው በላይ ቦታውን ይዘይረዋል።